ቢኒ ሮዳን እንደሚወዳት ና እንደሚያፈቅራት ይነግራታል እሷ ግን ከውስጥ ባትቀበለውም የሚላትን ሁሉ እያዳመጠች ዝም አለችው መልስም አልመለሰችለትም ከዚህ በኋላ እንድትርቅኝም እንድትለይኝም አልፈልግም ሲላት እርግጠኛ ነህ ስትለው አዎ ሮዳስ ይላታል እሺ እያለችው ያለ የድሮ ፍቅረኛው ትመጣለች። ቀስ ብላ ስትገባ እሱ እየጠየቃት ከሮዳስ ጋር እያወራ ስለነበር ትሰማዋለች። የድሮ ፍቅረኛው አካለ ስንኩን ነኝ ብላ ዋሽታው ስለነበረ እሱ ያንን አስቦ ሳይሆን፣ ግን ሮዳስን በጣም ያፈቅራት ስለነበረ ነው። ፍቅረኛውም መጣችና ይቅርታ ስትላቸው ማለት ይቅርታ፣ አንድ ደግሞ ማነሽ ስትላት ሮዳስ ምን እኔ ነኝ እስከ ዛሬ የበደልኩህ፣ ይቅርታ። ለካ ትወደኝም ስትለው፣ በፍጹም ዛሬም ነገም እወድሻለሁ አፈቅርሻለሁ ይላታል። አይ እኔ አካለ ስንኩል ስለሆንኩኝ ነው፣ አይደለም ሌላ ፍቅረኛ እያያስከው ትለዋለች ስላደረክልኝ ሁሉ አመሰግናለሁ፣ ስለነበረው ሁሉ በጣም ይቅርታ ትለውና ቢኒም እዛ ቆሞ እያለ እሮዳስ ብድግ ብላ እየሮጠች ወደ ሽንት ቤት ትሄዳለች። ቢኒም እየሮጠ ሂዶ ኤዱ አንቺ ልክ ነሽ እኔ አጥፍቻ አለሁኝ ፍቅሬንም ቃሌንም ክጃ አለሁኝ ሲላት፣ ያንተ ጥፋት አይደለሁም የኔ ነው፣ እኔ አካለ ስንኩል ስለነበርኩኝ አሳፍሬ አለሁኝ የአካለ ስንኩልን ሚስቴ ናት ፍቅረኛ ያናት ብሎ ለማስተዋወቅ ስለሚያሳፈርህ ነው። ስለዚህ ችግር የለውም ስትለው በፍጹም እኔ አላፍርብሽም ሲላት፣ እታዳምን ሆነህ ነው ስትለው ሰይጣን አሳስቶኝ ነው ይላታል። ሰይጣን እኛንን እንጂ አሳሳት ነው እሱ አላሳሳትንም። ስለዚህ እሱን ሳይሆን ተወቃሽ እኛ ራሳችንን ተወቃሽ አንተን ነው የሄድክበት ወይስ እሱ ነው የመጣብህ ስትለው ግራ ይገባዋል ፍቅርህ ረግጠህ የሄድከው አንተ እንጂ እሱ አይደለም ወይስ እሷንም ይዞልህ የመጣው እሱ ራሱ ሰይጣን ነው ስትለው እባክሽን አይደለም ሊዱ እባክሽ ይቅር በይኝ እኔ ያላንችም መኖር አልችልም ሲላት እኔ እንደዛ አይነት ውሸት አልወድም አልፈልግም። እኔ ባልሰማክ ኑሮ ከእሷ ጋር ልትኖር አልነበረ እንዴ? ስትለው ያለማሰቤ ነው አረቄ ያለማሰቤ ነው። እርግጠኝነት ከእሷ ጋርም ብሆን የሆነ ሰዓት ላይ እሷን ትቼ ወደ አንቺ መምጣቴ የማይቀር ነበር። እባክሽን አንቺ ለእኔ ልኬነሽ እባክሽ ይቅርታ አድርጊልኝ። እንዴት አድርጌ እባክን ቢኔ እኔ አንድም ቀን ከአንተ ከኔ ትለያለህ ብዬ አስቤ አላቅም ነበረ ነገሮች ሁሉ በአጋጣሚ ነው የሆኑት የኔ ፍቅር እባክሽን ይቅር በይኝ ሲላት ለነገሩ ያንተ ጥፋት አይደለም እኔ ነኝ በሰራሁት ኃጢአት እየተቀጣሁ ያለሁት ስትለው የምን ኃጢአት ዛሬ ኃጢአት ልናዘዝ በመቆሜ ደስተኛ ትሆናለህ ብዬ አስቤ ነበረ ግን የገጠመኝ ሌላ ሆነ የኔ ፍቅር ቁመሽ ማየቴ እኮ በጣም ደስ ብሎብኛል። ደግሞ እጅግ በጣም ነው የማፈቅርሽ። በእሱ እንኳን ጥርጣሬ አልነበረኝም። ዛሬ ግን እንጃ ስትለው የእውነት በጣም ነው የማፈቅርሽ እያላት ገና ለገና ሄደች ብለህ ከሌላ ሴት ጋር የሆንከው ኃጢአቴን ብሰማ ምን ልትል ነበር? በቃ ቢኔ ከዚህ በላይ አብረን መኖር አንችልም ስትለው የምን ኃጢአት ነው ደግሞ? አብረን መኖር እንችላለን። ነገርኝ እኔ ፍቅር ምንድን ነው እስከ ዛሬ መራመድ እችል ነበር። ለአንድ ሰው ብዬ ነው መራመድ እንዳልችል የሆንኩት። ቢኒ አንተንም እህቴንም ሳራራላችሁ ሳስጨንቃችሁ ኑር ያለሁኝ ለእኔ መታከሚያ ብላችሁ ስትንከራተቱ ዝም ብዬ አይቻችኋለሁ። ስለዚህ መራመድ እየቻልሽ ነበር እስከዛሬ እያስመሰልሽ እየኖርሽ ሲላት፣ አዎ ስትለው በጣም ይቅርታ ኤዱ፣ በእውነት በጣም አንቺ እንደዚህ አታደርጊም እንድጠላሽ አታደርጊኝ። ምን ማለትሽ ነው? እኔ ደግሞ አንችን መቼም ልጠላሽ አልችልም። የእውነቴን ነው ቢኒ፣ አድርጊዋለሁ በቃ ተወኛ ሁን ስትለው አልተውሽም፣ በፍጹም አንቺ አታደርጊም። እናቴ ትሞት እኔ አድርጊዋለሁ። እንደዛ ስታደርጉ አውቄ ነው ዝም ያልኩት። አንተንም እህቴንም አሰቃይቻችኋለሁ። ስለዚህ ከኔ የተሻለች ሴት አለች፣ ሂድ እሷ ጋር ስትልና ጥላው ስትሄድ ቢኒም በጣም ተገርሞ የተናገረችው ንግግር ገርሞ ስለነበር እዛው ቁሙ፣ ወደዛ ወደዚህ አይኑ ቢያማትር ሰው የለም ባጠገቡ። ሮደስ ስልክ ደውላ ነፍሰ ጡር ስለነበረች እዩል ዶክተር፣ በጣም አሞኛል፣ በተደጋጋሚ እያስመለሰኝ ነው። አዎ በጣም በተደጋጋሚ ነው የሚያስመልሰኝ፣ እና ልምጣና ቸክል ደረጋለው ስትለው፣ እሺ ይላታል። በአጋጣሚ ብን መጣ ምን ሆነሽ ነው? ምን ያልተስማማሽ፣ እየበላሹ ነገር አለ እንዴ ሲላት፣ አይ አላወቅኩም ስትለው፣ ቆይ ግን አንተ ስንተዋወቅ ለምንድን ነው ፍቅረኛ እንዳለህ ያልነገርከኝ? ስትለው የኔና ያንቺ ግንኙነት እዚህ ይደርሳል ብዬ አላሰብኩም ነበረ። በአጋጣሚ ነው። ለዛ ነው ያልነገርኩሽም። እሺ ጓደኛ እስከሆን በኋላ አንዴ የለኝም ስላልኩሽ ለዛ ነው ዝም ያልኩሽ። በጣም ትገርማለህ። እንደዚህ ማድረግ አልነበረብህም። ለማንኛውም የጠየከኝን ጥያቄ አልተቀበልኩትም ማለት የፍቅር ጥያቄ ግን ማለት ግን ፍቅሩ ቢቀርብን እንደ ድሮ ጓደኛ መሆን እንችላለን ሲላት እንደዛ እኔ ደግሞ ሌላ ነገር ልትል ነው ብዬ ነበረ። ግን ችግር የለውም ጓደኛ መሆን እንችላለን። የሚጠጣ ላምጣልሽ እና ከዛ በኋላ ስትነሽ ሐኪም ቤት እንሄዳለን። አረፍበይ ላምጣልሽ ብሏት ይሄዳል። ሮዳም እሺ ብላ እዛው ቁጭ አለች። ሄሎ ዶክተር እርዳታን እፈልጋለሁኝ። ናርዶስ እዚህ ቤት ለበቀል እንደመጣሁ አውቃለችና እርዳታን እፈልጋለሁ ስትለው ማለት እንዴት ልታቀጥቻለች ስትለው ሲላት የሆነ ስልክ ሳወራ ሰማችኝ ለዛ ነው። እሺ ቆይሽ፣ መጣው ጠብቂኝ ሲላት ሲመጣ እናወራለን አላትና እሺ ጠብቂኝ መጣው ብሎ ስልኩን ይዘጋዋል። እሷም ቆጭ ብላ የኔ ልጅ፣ እሷ በጭንቀት እያለች ከሮዳስ እግር ላይ የወደቅሽበትን ምክንያት ልትነግሪኝ ትችያለሽ? ልጄ፣ እስኪ ንገሪኝ ሲሏት ኧረ እማማ የነገርኩት ራሱ ነው፣ ሌላ ምክንያት የለኝም። ስትላቸው አይ የሆነ ምክንያትም አለኝ። አንቺ የተለየ ምን ጥፋት ያጥፍተሽ ነው እግሯ ላይ የወደቅሽው? ስትል አይ እኔ ዝም ብዬ ነው፣ ይቅርታ ማለት ስላለብኝ ብቻ ነው ይቅርታ የጠየኩት። ምክንያቱም ግን ለምን ጠየቅሽኝ ማማ? ስትል አይ የተናገራችሁት፣ እኔ ወደ አሁኑ መናገር ፈልጌ ነበር። ግርግር ላለመፍጠር ነው ዝም ያልኩትኝና የተወኳችሁ ለዛ ነው። አሁን መጠየቅ የፈለግኩት ሁኔታችሁ ምንም ስላላማረኝ ነው ትላታለች። እሺ ይሉና ማማም ይሄዳሉ። እሷም ተከትላ ከኋላ ሄደች። እሮዳስ ተኝታለች። ቢኒም ካጠገቧ ሆኖ ቢኒ ስትልም አንድ ጥያቄ ነቃሽ እንዴ? ወርዳ ሲላት፣ አዎ፣ ሲጀመርም እኮ አልተኛሁም ሁኔታን እያየሁ ነበረ። ቆይ ግን ለምንድን ነው እንደዚህ የምታፈቅላ ከሆነ ከእኔ ጋር ፍቅር የጠየቀው? ስትለው እኔ እንጃ ለምንዱን አላውቅም። ምናልባት ከአጠገቤ ስላልነበረች ፍቅሯ አልታየኝም ይሆናል። ለማንኛውም አንተ ሳይረፍድ